ከአልዱባ ከተማ እስከ አልታርጉድ አዲስ ቀበሌ ነው። ምንም መንገድ በሌለበት ነው። 9.4 ኪሎ ሜትር ነው። ከበጀት አንጻር የፈጀው ወደ 50 ሚሊዮን ብር አካባቢ ላይ የተሰራ ነው። ማህበራዊ ፋይዳ ስናይ ቅድም መንገዱ ከቆመበት ወደ ታች በጣም ፖቴንሻል ኤሪያ ነው። ምርት ይመረታል። ወደ ገበያ አያወጡ ማርኬቲንግ ሲስተም አልነበረ። አሁን ባለው ላይ ምርታቸውን ወደ ገበያ ያወጣሉ። ጥሩ ገበያ ትስስር ፈጥሯል። ሁለተኛ ደግሞ ለእናቶች ወላድ እናቶች ሰርቪስ እያገኙ አልነበሩም አምቡላንስም አይገባም ነበረ። አሁን ቢያንስ በጤና በኩልም በግብርና በኩልም በንግዱ በኩልም ዘርፈ ብዙ ፋይዳ አለው። በቅድሚያ ካደራጀ በኋላ እነዚህን ትላልቅ ማሽኖች ከጀርባ የምትመለከቱትን እንዲሁም ጎን ላይ ያሉ ማሽኖች ዱቄትንም ጨምሮ እያንዳንዱን ማሽን ገዝቶ የስራ እድሉን ፈጠረልን። ቢዝነስ አይዲያ ከኛ ማሽን ደግሞ ከለላርፒ ፕሮጀክት። ስለዚህ መጋገሪያ አለ፣ ማኮፈሻ አለ፣ እንደገና ማብኪያ አለ፣ ባትራዎች አሉ ከዱቄት ጋር እዚህ ጋር ከሚታዩ ከሌሎች ዳቦ ማጓጓዣ እና ማመላለሻ እቃዎች ጋር ጠቅላላ ከለላርፒ በድቁማቅርበውሚዳፍላጉት የማህበረሰቡን ሊፈታ የሚችል አንድ ማህበር፣ ይህንን ማህበር አደራጀን። ወደ አስር የሚሆኑ አባላት በውስጡ አሉ።